ገና በለጋ ዕድሜው ኳስ ማንከባለል የጀመረው ከታየበት ቀን አንስቶ ስለሱ አንድ የተለየ ነገር አንድ አስደማሚ ተሰጦ እንደተወለደ ይነገር ነበር። ኦስማን ዴምቤሌ እግር ኳስን ያንከባልላል ከማለት በእግር ኳስ ይደንሳል ማለት ይቀልላል። ሲሮጥ እግሮቹ ከመሬት በላይ የሚሄድ ያስመስሉታል። ጨዋታውን እሱ መወሰን የሚችል ኳስም ለሱ የምታደላ መስላት ትታይ ነበር። ግን ያ ተሰጦ የተነገረለት የተገመተው ሆኖ አልተገኘም። በሬንስ የማይተነበይ በኃይልና በጥበብ የተሞላ ተጫዋች ተወለደ። የወደፊቱ ኮከብ መጣ ተባለ። በባርሴሎና ሰበበኛ፣ ልክ ያልተገኘ፣ የወጣበትን ዋጋ ያላወጣ፣ በጉዳት የሚቸገር፣ የከሰረ ተጫዋች ተባለ። ዴምቤሌ የሚጠብቀው የባርሴሎናውን ኔማር ነበር። እናም የዶርትመንድ ዴምቤሌ እየት ገባ? ቦንደስሊጋ ያስጨነቀው የ130 ሚሊዮን የወጣበት ቀጣዩ የኔማር እና የሜሲ አልጋ ወራሽ የተገባ የሚል ጥያቄ በዛ። ከዛ በኋላም ከባርሴሎና ሊወጣ አካባቢ ከጉዳት በማገገም ተሰጦውን የሚያሳይ እንቅስቃሴ አረገ። ያ ተሰጦው ሙሉ ለሙሉ እንዳልጠፋ ታየ። ኦስማን ዴምቤሌም የእግር ኳስ ህይወቱን ሊቀይር የሚችል አንድ ጥሪ ተሰማ። ያ ጥሪም የፒኤስጂው ናስር አልካሊፋ ነበር። ዴምቤሌን እንደሚፈልጉትም ተናገሩ። ዴምቤሌ ወደ ሀገሩ ፈረንሳይ ሊመለስ ሆነ። ራል ካሊፋም ዝውውሩን ጨረሱት። ዴምቤሌ በፒኤስጂ እንደገና የመወለድ ሆነ። ራሱን ሆነ የፒኤስጂ ህልምን ለማሳካት ቁልፍ ተጫዋች ከመሆን በፊት ራሱን ፈልጎ አገኘ። ሉዊስ የነሪኬም እንደገና ያሳየው አዲስ ነገር የለም፣ ነገር ግን የተዳፈነውን በራስ መተማመኑን ገለጹለት። እሱም የቀድሞ ብቃቱ ላይ ተመለሰ። የማይቆም ሲጫወት የሚያጓጓ በአንድ ቦታ የማይወሰን አደገኛ ተጫዋች ተወለደ። ተቃራኒዎች ለሁለት የማይችሉት ለተቃራኒ ቡድን ፈተና የሆነ ከፒኤስጂ ጋር አውሮፓን የወረረ የባላንዶር ሼር ልማት ያሸነፈ የኦስማን ዴምቤሌ ታሪክ ነው። በሰሜን ፈረንሳይ መጋቢት 15 1997 ተወለደ። አባቱ ማሊያዊ ሲሆን እናቱ ሞሪኒያ እና የሴኔጋል ዝርያ ያላቸው ቤተሰቡ ከምዕራብ አፍሪካ ነው። እግር ኳስ ከሕፃነቱ ጀምሮ በከፍተኛ ፍቅር ይከውን ነበር። በአካባቢው በሚገኙ የመጫወቻ ነፃ ሜዳዎች ላይ ነፃ ጊዜውን ያሳልፋል። ህልሙ እግር ኳስ በላቀ ደረጃ መጫወት ብቻ ነበር። እናቱ ደግሞ የህልሙ ደጋፊ ናቸው። እንደውም ኦስማን ዴምቤሌ በተወለደበት ቦታ ባየርኑን ወደ ሬንስ ሲያቀና እናት የልጃቸውን የኳስ ተጫዋችነት ህልሙን ለመደገፍ አብረው ወደ ሬንስ አብረው ተጓዙ። ሬንስ ላይ እንዴት ታወቀ? ትኩረት እንዴት ሳበ? ወደ ሬንስ ከሄደ በኋላ ለዴምቤሌ የተለየ ዝውውር ነበር። ለእሱ የፕሮፌሽናል እግር ኳስ ጅማሬ ተደርጎ ይታያል። ዴምቤሌ የ13 ዓመት ልጅ ሳለ ነበር የተቀላቀለው። በወጣትነት ደረጃ አደገ። ከዚያም ለሬንስ ተጠባባቂ ቡድን መሰለፍ ጀመረ እና የከፍተኛ ሊግ አንድ ጨዋታውን በህዳር 2015 አደረገ። በመጀመሪያው የሙሉ ሲኒየር ዘመን 201516 ዴምቤሌ የምራሻ ረውን አሳይቷል። ለሬንስ በ2526 ሊግ አንድ ጨዋታ 12 ጎሎችን አስቆጥሯል ባሳየው ብቃት የሊግ አንድ ያመቱ ምርጥ ወጣት ተጫዋች ሽልማትን አስገኝቷል በእርግጥ ይህ የበርካታ አውሮፓ ታላላቅ ክለቦች ትኩረት ስቧል ባየር ሙኒክ ሌስተር ሲቲ ፓሪ ሴንት ጀርመን እና ሌሎች ፍላጎት አሳይተዋል ባርሴሎና በ2017 ለዴምቤሌ ከፍተኛ ፍላጎት ባሳየበት ጊዜ ኔማር ከሄደ በኋላ ዴምቤሌ ማዘዋወር እንደሚፈልግ ግልጽ አድርገዋል በአንድ ወቅት ዝውውሩን ለማፍጠን ሳይዘዋወር እንዳይቀር በዶርትመን ስልጠና ላይ ለመሳተፍ ፈቃደኛ አልሆነም። ዶርትመን በዚያ ወቅት ስልጠናው ላይ ባለመገኘቱ አግዶት ነበር። ዶርትሙንድ ባርሴሎናን የመጀመሪያ ያቀረቡትን ዋጋ ውድቅ አደረገ። በመጨረሻም ክለቦች ከተጨማሪ ቦነስ ጋር ፊት ለፊት በ15 ሚሊዮን ዩሮ የዝውውር ሂሳብ ተስማምተዋል። ወደ ባርሴሎና ከሄደ በኋላ ነበር በጉዳት የታመሰው። እናም ፒኤስጂ ገብቶ አሁን የምናውቀው ዴምቤሌ እያየን የምንገኘው። ይህ የዴምቤሌ ታሪክ ነው። አብራችሁን ስለቆያችሁ እናመሰግናለን። እናም ያስታውሱ እግር ኳስ ያለፈው፣ የአሁንና የወደፊት ህይወት ነው።